የኢትዮጵያ ኢኮኖሚ አድጓል ተመንድጓል፣ የሚሉ ሪፖርቶች ተደጋግመው ይሰማሉ። ከገንዘብ ሚኒስቴር ያገኘነው መረጃም የሚያሳየው ይሄንኑ ነው። በ2017 በጀት ዓመት አጠቃላይ ሀገራዊ ምርት እድገቱ 8.4 በመቶ ይሆናል ተብሎ ተገምቷል። በመጪው በጀት ዓመት ደግሞ የኢኮኖሚ እድገቱ ከፍ ብሎ 8.9 በመቶ ይሆናል ተብሏል። የዋጋ ንረቱም ከአምናው ከእጥፍ በላይ ቀንሶ በ2018 በጀት ዓመት 11.9 በመቶ ይደርሳል ብሏል የገንዘብ ሚኒስቴር። ኢኮኖሚው እንዲህ እያደገ ከሆነ የዋጋ ንረቱም ከተሻሻለ፣ ለምን የሰዎች ኖሮ ላይ ለውጥ ማምጣት አልቻለም? የሚለው የብዙዎች ጥያቄ ነው። በጉዳዩ ላይ የምጣኔ ሀብት ባለሙያ ጠይቀናል። ማብራሪያውን የሰጡን ዋሲሁን በላይ፣ በቅድሚያ ጠቅላላ ሀገራዊ እድገት ከፍ እያለ ነው የሚለው ምን ሲሆን ነው የሚለውን ያነሳሉ። ለምሳሌ አንድ ሀገር ኢኮኖሚ ያደገ ብለን እኛ የምንለካበት ጠቅላላ ሀገራዊ የሀገራዊ ምርት መጠን ያደገ ከመጣ የዛ ሀገር ኢኮኖሚ አድጓል ተብሎ ነው የሚታሰበው። ለዚህ ነው አይ ኤም ኤፍም ወርልድ ባንክም በየዓመቱ ጠቅላላ ሀገራዊ ምርቱ በዚህ ላይ አላደገ ፈጣን እድገት አለ እያለ ሪፖርት ሲያቀርብ ምን ሰማው፣ ትክክለኛ መለኪያ ሆኖ ለጊዜው እያገለገለ ነው። ፐርፌክት ባይሆንም ግን መለኪያ ነው። ለጊዜው ያለው እሱ ነው። እዚህ ጠቅላላ ሀገራዊ ምርት ስርዓት ውስጥ ምን አለ? በአንድ ሀገር ውስጥ በአንድ አመት ውስጥ በኢትዮጵያ ድንበር ውስጥ በአንድ አመት ውስጥ የተከናወነ ጠቅላላ የሰዎች የሸመታ መጠን ከግምት ይከተታል። ሰዎች መግዛት ቻሉ፣ መብላት ቻሉ፣ ሌሎች የፈለጓቸውን ነገሮች መሸመት ችለዋል። ስለዚህ ብዙ ሸመታ ከተከናወነ እዛች ሀገር ላይ በግለሰቡ ደረጃ የተሻለ የመሸመት አቅም ተፈጥሯል። ስለዚህ ሸመታ አድገዋል ተብሎ ይታሰባል። ሁለተኛው ደግሞ የኢንቨስትመንት ጉዳይ እንዴት ሆነ? ኢንቨስትመንት በኮንስትራክሽኑ ሊሆን ይችላል፣ በሌላውም ሴክተር ሊሆን ይችላል። ለምሳሌ ብዙ ሰዎች ቤት ቢሰሩ፣ የሰዎች ገቢ ካላደገ በስተቀር ብዙ ሰዎች ቤት ሊሰሩ አይችሉም ብሎ እንደማሰብ ማለት ነው። ውስጡ ያለው ሶስተኛው የመንግስት ወጪ እንዴት ሆነ? የገቨርንመንት ኤክስፔንዲቸር የሚባለው። ስለዚህ የመንግስት ወጪ እያደገ ከመጣ ከሰበሰበው ሀብት ላይ ነው እያወጣ የሚመጣው። ስለዚህ ከሰበሰበው ሀብት ላይ ያወጣው ወጪ መሰረተ ልማቶች ላይ ልማቶች ላይ ነው የሚያርፈው። ስለዚህ የመንግስት ወጪ ማደጉ ጠቅላላ ሀገራዊ ምርቱን እንዳደገ ያሳያል ተብሎ ይታሰባል። በአራተኝነት ያሉት ግን ተቀናናሽ ናቸው። ምን ማለት ነው? ኤክስፖርት ሳይዟ ሊሆን ይችላል። በተለይ ለምግብ ዋስትና የሚያስፈልጉ የምርት መጠኖችን እያሳደገ ከመጣ ዜጎችን በመገብ የሚችል ኢኮኖሚ ከሆነ በማይክሮ ሌቨል የሚለካ ቢሆንም ግን የምርት መጠኑ አደገ ማለት የምርት መጠኑ እንዲያድግ ስራ ሰርቷል ኢኮኖሚ ማለት ነው። በተጨማሪም የዋጋ ንረት ከቀነሰ ኢኮኖሚው ምርታማነትን ጨምሯል የሚል እሳቤ ስለሚሰጥ የኢኮኖሚ እድገት እንዳለ ይታሰባል ብለዋል አቶ ዋሲሆን። በድህነት ውስጥ ያሉ ሰዎች ቁጥር ከቀነሰ የስራ አጥ ዜጎች ቁጥርም መሻሻል ካሳየ እንዲሁም ዓለም አቀፍ እዳም እየቀነሰ ከሆነ የአንድ ሀገር ኢኮኖሚ እድገት ላይ ነው ሊባል ይችላል ብለዋል። በሌላ በኩል ግን የአንድ ሀገር ሸመታው ጨምሮ፣ ነገር ግን የዜጎች ህይወት ካልተሻሻለ ለጅምላ ሸመታ ገበያ የወጣው መንግስት መሆኑን ያሳያልና በዚህም ምክንያት የአንድ ሀገር ጠቅላላ ሀገራዊ ምርት ከፍ ብሎ በሰዎች ህይወት ላይ ግን ለውጥ የማይታየው ለዚህ ነው ይላሉ የምጣኔ ሀብት ጉዳዮች ተንታኙ ዋ ሲሆን በላይ ትንሽ መሻዋወድም አለበት። እዚህ ውስጥ ለምሳሌ የዜጎች መሸመት አቅም ደከም ብሎ የመንግስት ወጪ ከፍ የሚልበት አጋጣሚ ሊኖር ይችላል። ስለዚህ በመንግስት ወጪ መጨመር ጠቅላላ ሀገር የምርቱ አድጓል፣ ነገር ግን የዜጎች የመሸመት አቅም ግን አላደገም። ኢንቨስትመንት ተዳክሞ የመንግስት ወጪ ከፍተኛ ሊሆን ይችላል። ስለዚህ የመንግስት ከፍተኛ ወጪ ስላለ ነው ኢኮኖሚው ጠቅላላ ያደገው። ለምሳሌ በጦርነት ወቅት ግን ጂዲፒ ሊያደግ ይችላል። አሁን የራሽያን ኢኮኖሚ ብንመለከተው በጦርነት ውስጥም እያደገ ነው። ግን ያደገው ምን ላይ ነው? የጦርነት ኢኮኖሚ ላይ ነው ያደገው። በቃ ጦርነቱን ታክል ለማድረግ ፈንድ ያደረገው በጣም መጠኑ ስለጨመረ ጂን የሚባለ የመንግስት ወጪ በጣም ስለጨመረ ከአምና ዘንድሮ ያወጡት ነው የሚደመረው። ስለዚህ ከአምና ዘንድሮ ያወጡት ከፍተኛ ስለሆነ ያቺ ሀገር ኢኮኖሚ ጂዲፒ ደን ያደገ ነው። ነገር ግን ያደገው ጦር የጦርነት ፍጆታ ላይ ነው። ተተኩሶም ያልቅ ላይ ነው፣ ሰዎች የሚገል ላይ ነው፣ ገንዘቡ የጠፋው እንደማለት ነው። በመሆኑም ሰዎች የስራ እድል የሚያገኙበት፣ የድህነት ምጣኔው የሚሻሻልበት፣ የመግዛት አቅማቸውም ከፍ የሚልበት እውነተኛ ኢኮኖሚያዊ እድገት እንዲኖር የመንግስት ወጪ ምርታማነትን በሚያሳድጉ ዘርፎች ላይ ውሏል ብለው ያምናሉ ወይ ስንል ለአቶ ዋሲሁን ጥያቄ ያቀርበንላቸዋል። እንግዲህ አንዳንድ የማክሮ ሁኔታዎችን መለካት ቢቻለ በውጤት ነው በውጤት ነው መለካት ያለበት ለምሳሌ የመንግስት በጭነት ማለት የመንግስት ወጪ ነው ዓመታዊ ስራዎቻችን አከናውንባቸዋል ብሎ የሚያወጣቸው ወጪዎች ላይ እነዚህ ወጪዎች መውጣት ያለባቸው የኢኮኖሚው ችግር ድህነት ከሆነ ድህነት ቀነሳ ላይ መሆን አለበት የኢኮኖሚው ችግር ስራ አጥነት ከሆነ ስራ አጥነትን በቀነስ ላይ መሆን አለበት የኢኮኖሚው ችግር ለምግብ የሚያስፈልጉ ምርቶችን የማምረት ከሆነ ክፍተቱ እሱ ላይ ትኩረት ማድረግ አለበት ሁልጊዜ መንግስት ማሰብ ያለበት ዘ ሞስት ሲግኒፊካንት ዘ ሞስት ኢምፖርታንት የሚባለው የትኛው ነው ለማህበረሰብ ለመንግስት የሚለውን ከግምት እሱ ላይ ነው ትኩረት መረባረብ የሚያስፈልገው ስለዚህ የመንግስት ወጪ ያለበትን ዳይሬክሽን የምንለከው እታች ገበያ ላይ ነው ዋጋነት ከቀነሰ ስለዚህ ቀንሰው ካገኘን መንግስት ምርትና ምርታማነቶች ላይ ስራ ሰርቷል ሊባል ይችላል ማለት ነገር ግን ዋጋነት በተለይ ቤተሰቦች የሚጠቀሙት ላይ ዋጋቸው እስካሁን እየናረ ከሆነ ምርትና ምርታማነት ላይ ያለ ስራ ደካማ ሆኗል ዘንድ ኢምፖርት አድርጎ እንኳን አገሩ ውስጥ ምርቶችን ለማሟላት ያለ አቅም ደከም ብሏል የሚል ምልክት ነው የሚያሳየው። ስለዚህ የመንግስት ወጪ በደንብ መታየት አለበት። እዚህ ገበያ ውስጥ ያለውን የዋጋ ንረት መቀነስ የሚኖርባቸው ሁለቱም ናቸው፣ መንግስትም የግል ሴክተሩ ነው። ስለዚህ መንግስት አንዱ ሚናው የምርት ስራ ጤነኛ እንዲሆን የግል ሴክተሩ የማምረት አቅም እንዲኖረው ማገዝ ነው። ስለዚህ የግል ሴክተሩ ጤነኛ በሆነ ኢንቫይሮመንት ውስጥ የማምረት አቅሙ የሚያድግ ከሆነ አንደኛ ምርት ይጨምራል፣ ሁለተኛ ደግሞ ስራ አጡን ማህበረሰብ የመቅጠር አቅም እንዲኖረው ማድረግ ይቻላል። ስለዚህ የመንግስት በጀት እንደዚህ ታክቲካል የሆኑ ቦታዎች ላይ እንዲያርፍ ማድረግ ያስፈልጋል። ነገር ግን የሚፈጠሩ ግጭቶችን ብቻ ለማስተናገድ ከፍተኛ ወጪ እያወጣ የሚመጣ ከሆነ እሱ ኮንሰምሽን ነው የሚሆኑ። በሌላ በኩል የዋጋ ንረት ምጣኔ የሚለካው የበርካታ ቁሶችን ዋጋ በጅምላ በመውሰድ በመሆኑ ሰዎች በመሰረታዊነት የሚጠቀሙባቸው የፍጆታ ምርቶች ላይ ትኩረት በማድረግ መንግስት ሊሰራ እንደሚገባም የምጣኔ ሀብት ባለሙያው መክረዋል። ለምሳሌ የመቶ ሀምሳ ቁሳቁሶቹ ዋጋ አግሬጌት ተወስዶ አስር ከመቶ እንኳን ቢሆን ነገር ግን ቤተሰብ የሚጠቀምባቸው አስሮቹ ቁሳቁሶች ራሳቸውን በመቶ ፐርሰንት ጨምሮ ሊሆን ይችላል ሌሎቹ መቶ አርባ ቁሶች ግን ዋጋቸው በዛው ቆሞ ሊሆን ይችላል። አቤሬ ሲሰራ አስር ከመቶ መቶ ሊሆን ይችላል ነገር ግን ሰው ሸምቶ እንጀራ ሳይበላ ሊሆን ይችላል ማለት ነው። ስለዚህ ይ በማክሮ ብቻ ያለ ዋጋ ንድረትን እንደ ኮንፊደንስ መውሰድ ጥሩ ማይሆንባቸው ብዙ ምክንያቶች አሉ። ገቢ መሻሻል አለበት። መሰረታዊ የሚባሉት የምርት መጠን እንዲያድግ ማድረግ አስፈላጊ ነው። አንዳንዴ ጠቅላላ ኢኮኖሚም እያደገ የዜጎች የመጠቀም ሁኔታ ደካማ የሚሆኑባቸው አጋጣሚዎች በጣም ብዙ ናቸው። እነዚህ ነው የድጎማ ስርዓት መስተካከል አለበት የሚባለው። ለዛ ጠቅላላ ኢኮኖሚ እያደገ ሲመጣ፣ ነገር ግን የሚራሳቸው የሚተፋቸው ደግሞ ከገበያ ደግሞ የሚያስወጣቸው ህብረተሰብ ክፍሎች ይኖራሉ። ከባለፈው ወር ዘንድሮ ወር መሸመት የማይችሉ ማለት ስለዚህ መለስ ብሎ በድጎማ ማስተካከል ያለበት ማስተካከል አለበት ማገዝ አለበት ኢኮኖሚ ማገዝ አለበት የሚባለው ከዚህ አንጻር ነው። በነገራችን ላይ የኢትዮጵያ ኢኮኖሚ እድገት ሚሊዮኖችን ከድህነት ማውጣቱን መንግስት ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ለመንግስታዊው የቴሌቪዥን ጣቢያ በሰጡት ማብራሪያ በ2013 ዓ ም 27 ሚሊየን ከነበሩት የሴፍትኔት ተደጓሚዎች መካከል 23 ሚሊየኑ ከተረጅነት ወጥተው ራሳቸውን መቻላቸውን ተናግረዋል። በመጪዎቹ ሁለት ዓመታት ደግሞ ቀሪዎቹ ሶስት ሚሊዮኖችም ከድህነት ይወጣሉ ሲሉም ተናግረዋል። የተባበሩት መንግስታት የልማት ድርጅት ዩኤንዲፒ የሀገራትን የድህነት ምጣኔ በተመለከተ ያካሄደውን ጥናት ይፋ ሲያደርግ የኢትዮጵያ የድህነት ምጣኔ ወደ 68 በመቶ ማሻቀቡንና በገጠር ደግሞ 79 በመቶ ነዋሪ ድሃ መሆኑን ይፋ አድርጓል። ኢትዮጵያ የዜጎቿን ህይወት ለማሻሻል አፋጣኝ እርምጃ መውሰድ እንዳለባትም ከወራት በፊት ባወጣው ሪፖርት